ማንኛውም ኦርቶዶክሳዊ የነገው ቀን ጥቅምት 20 እንዳያልፈው ይህንን ቪዲዮ ለሁሉም ሸር አድርጉልኝ። ጳጉሜ ሶስት ብቻ ርኅወተ ሰማይ ለሚመስላችሁ ኦርቶዶክሳውያን ቅዱስ ቤተክርስቲያናችን በዓመቱ በየአምሳ ሁለት ቀን ውስጥ ርኅወተ ሰማይ እንደሚደረግ ታስተምራለች፣ በመጽሐፏ ጽፋ ትገኛለች። ጳጉሜ ሶስት የመጀመሪያው ነው። ሁላችንም እናውቁ። ከጳጉሜ 3 ጀምሮ በየአምሳ ሁለት ቀናት ውስጥ ጥቅምት 20 ርኅወተ ሰማይ ነው። ከጥቅምት 20 ቀጥሎ ደግሞ ታኅሣሥ 12 የቅዱስ ሚካኤል ቀን የካቲት አራት ቀን መጋቢት 26 ቀን ግንቦት 18 ሐምሌ 10 አጉሜ 3 እነዚህ ሰባቱ ዕለታት ርኅወተ ሰማይ ተብሎ የሚታሰቡ ድንቅ የሆኑ ቀናት ናቸው በሌላ ቀን እግዚአብሔር ጸሎትን ይሰማል ከነ በእነዚህ ዕለታት ደግሞ በተለየ መንገድ በረከትን የሚሰጥበት ጸሎት የሚያደርግበት ድንቅ ቀን ስለሆነ ሁላችሁም ኦርቶዶክሳውያን ቀደም ብላችሁ ከእንቅልፋችሁ በመነሳት ጸሎት በማድረስ ቅድስት ቤተክርስቲያን ሄዳችሁ ለሀገር ሰላም፣ ለአካባቢ ፍቅርን በመመኘት ቀኗን በልዩነት እንድታከብራት መልእክቴን አስተላልፋለሁ። ሁሉም ያውቀው ዘንድ ሼር በማድረግ አገልግሎታችንን እንወጣ።